ክረምትን ሄድኩኝና፣ በጣም አቀበጡኝ። ከኢቨንቱ ይልቅ የጉዞ ወኪል ብትሆኝ አዋጣሽ ነበር። የዛኑ ቀን ቤት ተከራይቼ የአመት ከፍዬ መጣሁኝ። እንዴት ጎበዝ አይደለው የሚባላል። ሶስት መቶ አንዴ ተማረሰው። በየጊዜው የምታገለው እራሴን ላለማጥፋት ነው። ላይፍ ላይ ፕላን ኤ ያለ፣ ፕላን ቤ ያለ፣ ፕላን ሲ ያለ እያለ ይቀጥላል። መጥፎ አይደለው። ከሰሞኑ ልዩ የሆነ ዝግጅት ተዘጋጅቶ ነበር። ይህም ዝግጅት በሐዋሳ ከተማ እሬቻን በሲምፖዚየም ማክበር ነበር። የዚህ አዘጋጅ የሆነችውን እንግዳ አድርገናል። ሰላም ጤና ይስጠለን የተወደዳችሁ ክቡራን ተመልካቾቻችን፣ ይህ በየሳምንት ወደ እናንተ የሚደርሰው መፅሔት ሾው ነው። በዛሬው ዕለት እንግዲህ ለየት ያለ እንግዳ ይዘን ቀርበናል። በኢቨንት ኦርጋናይዜሽን ላይ ነው የተሰማራችው ሄሎን ሳሙኤል ትባላለች። ጥሪያችንን አክብራሽ ስለተገኘሽ በኦቤን ሳይበር ተመልካች ከልብ አመሰግናለሁ። እኔም በጣም አመሰግናለሁ አክብራችሁን ስለመጣችሁ። ድምጼ ግን ተዘግቷል፣ ትንሽ ተዘፍኝ ነበር ብንበል፣ በቃ ሴሌብሬት እያደረግን ነበር። ተወልደሽ ያደግሽው እዚሁ አዋሳ ነው? የተወለድኩት አዲስ አበባ ነው፣ ከዛ እስከ ተወሰነ ክፍል እዛ ተምር ያለው፣ ከዛ የተወሰነ አመት ሚዛን ኖር ያለው፣ ከዛ የተወሰነ አመት ጉሊሶ ኖር ያለው ከዛ አዋሳ ኖር ያለው። ከዛ የቀረውን አዋሳ ኖር ያለው። ከኢቨንቱ ይልቅ የጉዞ ወኪል ብትሆኚ አወጣሽ ነው ዞር ያለው። ኢትዮጵያ ዞር ያለው በደምብ ስለ ልጅነትሽ እናንሳ። የልጅነትሽ ጊዜ እንዴት ነበር? ጋዜጠኛ መሆን እፈልግ ነበር፣ እንደማንኛውም ኢትዮጵያዊ እየተማርን ያደኩት። ግን ብዙ ቦታ የተወሰነ የተወሰነ አመት እየሆነ ብዙ ሀገር ኖረናል። አይ መዘዋወሩም የተለየ መልክ ይኖረዋል። ምክንያቱም የአዋሳ ኗር የሆነ ቦታ ኖናርስቲ ይሄ ማህበራዊነቱ ተቀራራቢ ቢሆንም የተለያየ መልኮች አሉት። ከከተማ ከተማ ስትዘዋወሪ ምን አይነት ስሜት የመላመድ ሁኔታሽስ ምን ይመስላል? ልክ ስትሄድ ማለት ነው ቤተኛ ነው የምትሆነው? ነው እንደ ቦታው። ስለ ሚዛን ብጠይቀኝ ሚዛንም በፍቅር ነው መወዳት፣ በጣም ነው መወዳት። እንደ ሚዛን አይነት ከተማ የለም ልል እችላለሁ። ጉሊሶንም ብጠይቀኝ፣ ጉሊሶ ሁለት አመት አያቶች ጋ ነው የተማርኩት። እሷንም በጣም በፍቅር ነው መወዳት። አዋሳንም ብጠይቀኝ እንደዛው። ልክ በቃ ቦታው ላይ ስትሆን ተመሳሳይ ነው። በነገራችን ላይ የተለየ ነገር እንዲ ነው የሚባል ጀስ የቋንቋ ልዩነት ወይም ምናምን ካልቸር ካልሆነ በስተቀር ሶሻል ላይፉ ምናምን ኤቭሪቲንግ ተመሳሳይ ነው። ሶሻል ሚዲያ ላይ የምታየው አይነት ነገር አይደለም፣ መሬት ሲወርድ ያለ ነው። ሁሉም ጋር ተመሳሳይ ነው። ከቤተሰብ ጋር ማሳለፍ በተለይም ደግሞ የልጅነት ወቅት ከምንም በላይ አያት ጋር ሲኮን የአያት ልጅ ቀበጥ ነው የሚሉት ነገር አለ። አያት ጋር አይደለም አያት ጋር እንዴት መሰለ ይሆነው ክረምትን ሄድኩኝ። ዘጠነኛና አስረኛ ክፍል ነው እዚያ የተማርኩት። ክረምትን ሄድኩኝና በጣም አቀበጡኝ፣ ክረምቱን ማለት ነው እንዴ አልኩ፣ እስከዛሬ ተጎድቼ ነበር አልኩኝ ና ለምን እዚሁ እንትን አለ ለምን አምጥዬ ሄድኩኝ። እንዲህ ቤት ውስጥ ምናምን ኦሮምኛ እየተወራ ምናምን ያደቅ ነው እንትን ተላ አወራለሁ፣ ግን እንደዚህ በጣም የለመድኩት ኦሮምኛ ዘጠነኛና አስረኛ ክፍል ነው በስነ ስርዓት የለመድኩት ማለት ነው። ና በቃ ለምን በዛው ክረምቱ ምናምን በደን በቃ አያቶቼ ሲንከባከቡኝ ለምን በዙ ያልቀጥልም ብዬ ትምህርቱን ስጀምረው ለካ ሁሉም ኦሮምኛ ነው። እኔ ማውቀው ኦሮምኛ ቤት ትንሽ ትንሽ ሲወራ የነበረው ምናምን፣ ሌላ ፈተና ነበረ እሱ። ግን ሶፋ ምርጥ ነበረ፣ በጣም ጥሩ ቆይታ ነበረች። አዎ ቋንቋ ለመድኩ፣ ከአያቶቼ ጋር ኖርኩ፣ ከዚህ በላይ ምናለ። እንደውም በአሁኑ ከመጡት ጋር እንዴ ይልሶ ምናምን በቃ ሁለት አመት እንደ ሁለት አመት ሳይሆን 20 አመት እንደ ኖረ ሰው ምናምን እያረኩን ነበር ስለ ታሪክ ስለ ቦታው ምናምን ስናወራ የነበረው ደስ ይል ነበር። በጣም ሰዎች የሚያልፉበት የህይወት መስመር እንዲህ ከቤተሰብ ጋር ብቻ ሳይሆን ትምህርት ላይ ደግሞ የምናሳልፋቸው ጊዜዎች ግዚያዎች አሉ። የትምህርት ህይወትሽ ምን ይመስል ነበር? በደረጃ ስንተኛ ተውጪ ነበር? መጥፎ አይደለሁም ጎበዝ ነኝ። በጣም በጣም ጎበዝ ሚባል ባይሆንም አልጠፋም። ከአንድ እስከ ሶስት ውስጥ እዛ መጥፏል ነበርኩ። አዲስ አበባ ዩኒቨርሲቲ የተማርኩት በሲቪል ኢንጂነሪንግ፣ ሊደርሺፕም ተምሬያለሁ፣ ኢኮኖሚክስም ከሚዛን ቴፕ ዩኒቨርሲቲ ተምሬያለሁ። አንድ ላይ ነው ሶስቱንም፣ ተመሳሳይ ሬጉላር ዊኬንድ እና ሰመር አርጌ ማለት ነው እና ሶስቱንም በጣም ነው የምወዳቸው እንዴት ጎበዝ አይደለም ሚባላል? ሶስት ትምህርት ቤት የተማረ ሰው። አይ እንዲ አልጠላም ትምህርት ግን ምንም ማለት ነው። ጋዜጠኝነት ጠኝነት እየተመኘሽ እንዴት ኢንጂነሪንግ ለመስራት ወሰንሽ? ወይም ለመማር ፈቀድ? ሁለት ክስት ልጆች አሉ። እነሱ አይቼ እነሱን እያየሁ ነው ያደኩት እና በቃ ኢንጂነሪንግ ዶክተር ሆናለሁ ብዬ ጭንቅላቴ ውስጥ መጥቶ አያውቅም። ከልጅነቴ ጀምሮ ብዬ አላውቅም። በቃ እነሱን እያየሁ ስለሆነ አራተኛ ክፍል ሶስተኛ ክፍል እያለው ምናምን ነው እነሱ ግራጁዌት ያደረጉት ምናምን እና በቃ ቤት ውስጥ ያላችሁን ሪስፔክት ያለሁኝ ሲሰሩ ምናምን ያለው ነገር ምናምን አለና በቃ ኢንጂነር ነው መሆን ያለብኝ ብዬ የገባውበት ስገባ። ስለ ቤተሰብ ቤተሰብ ካነሳሽ፣ ከቤተሰብሽ በጣም አብዝተሽ የምትወጂው ወይም ማብለጠሽ የምትወጂው ማለት ነው። አሁን ልታጣላይ ነው። እኔ ሁላችሁንም ነው የምወዳችሁ፣ አላበላልጥም። ልታጣላይ ነው። ሁሉንም ነው የምወዳቸው። ብዙ ጊዜ ይሄ ጥያቄ ለ ተጠያቂዎቻችን ከባድ የሆነ ይመስለኛል። እና አንዳንዴ ገፍተን ስንጠይቅ የየራሳቸው ምክንያት ያስቀምጣሉ። ምክንያቱም በጣም ቅርበት ብለን የምናነሳው አይነት ቅርበት ሊኖር ይችላል። ከወንድምና እህት ሆነው እንኳን ለአንዱ የበለጠ ያደላል። ሰው የሎንጋ እንደ ነገር የለም። ኢንጂነሪንጉን ተማርሽ፣ ከዛ በኋላ የሚጠበቀው የስራ ህይወት ነው በኢንጂነሪንጉ ላይ አይደለም አሁን ያለሽው ምን አይነት የስራ ህይወት ውስጥ አልፈሻል ሰርቻለሁ በኢንጂነሪንጉ የተወሰነ ወር አንድ ስድስት ወር አንድ ፋብሪካ ሰርቼ ነው የወጣሁት የመጀመሪያ ግራጁዌት እንዳደረኩኝ መጀመሪያ የሰራውትን ማለት ነው ከዛ እሱን እንትን እያልኩኝ ተቀጥሮ መስራት አልፈልግም እውነት ለመናገር ከዛ ቢዝነስ አለ አይደል የግል ቢዝነስ ፋሚሊ ጋር ማየው የግል ቢዝነስ ሲሰሩ ነው ምናምን እኔ የምፈልገው እሱን ነው እሱም ጊዜ ለምን አልሰራም ወደ ግል ቢዝነስ አልገባም ናም ብዬ ያን ያክል በእርግጥ አላሰብኩበትም ነበረ። እንትኑ ብቻ የሚያስፈልግ ነበር ነው መሰለኝ ካፒታሉ፣ እንጂ በጣም ኤነርጂ የሚወስድ አልመሰለኝም፣ እንደዚህ ከባድ አልመሰለኝም ነበረ። ና ምግብ ቤት ራንደም ሊ ቦታ እየጠየቅን ከሀዋሳ አርባ ኪሎ ሜትር አሁን ስሙ ራሱ ጠፋብኝ። የሚገርም ነገር የቦታው ማለት ነው። ሞሮች ሆነ አልፈን ወደው ላይ ታመ ሄጃ አካባቢ ነው። ብቻ ልክ አንድ ቀን ሄጄ አየሁትና ብዙ ምግብ ቤት የለም ምናም ሲባል የዛኑ ቀን ቤት ተከራይቼ የአመት ከፍዬ መጣሁኝ። ዛት ማች እንትን ሳለል ማለት ነው። ከዛ ጀመርኩኝ፣ ከዛ መስራት ጀመርኩኝ። ጥሩ ነበር ግን በጣም ቻሌንጂንግ ነበር። እንጀራ ምናም ከሀዋሳ ነው ማመላለሰው፣ ለሊት ለሊት 11 ሰዓት እነሳለሁኝ። እንጀራ ከዚህ ነው የሚሄደው። በመናኸሪያ ምናምን የሚያስፈልግ አስቤዛ ከዚህ ነው የሚሄደው። ኑሮ የሀዋሳ ነው። እዛ አምሽቼ ምናምን አራት ሰዓት አምስት ሰዓት ሲል ነው ተመልሼ የመጣው ምናምን እና በጣም ቻሌንጂንግ ነበር። በዛ መሃል ደግሞ ልጄም እርጉዝ ነው ነበር። ዛ እንትኑ ጥሩ ነበረ። ግን የሆነ ቀን ከአምሽቼ መጣሁኝ አምስት ወጣሁኝ ከስራ ቦታ ማለት ነው። ና እየዘነበ ነበረ ምናምን ነገር ና ትራንስፖርት ናም ስላልነበር ለምን በሞተር አልሄድ ምናምን ብዬ በሞተር ስንሄድ እየዘነበ ነበር። ተንሸራቶ ወደኩኝ። ከዛ በቃ ኦልሞስት ለሁለት ወር ገደማ የሚጠጋም አስተኛኝ። ከዛ በዛው ተውኩኝ ምግብ ቤቱን ማለት ነው። ግን ያ ሁለት ወር ብዙ ነገሮችን በቃ የኔን ህይወት እስከ ጥግ ከዛ በፊት ኖርማል ነበር፣ ኖርማል ላይፍ ነበር የምኖረው። ከዛ በኋላ ግን ብዙ ነገሮች ነው የቀየረበት ነው እኔ ወልጄ ለሁለት አመት የዛኔ ከተኛውበት ሞለጂ አካባቢ ነው የወደኩት ማለት ነው። ከዛ ጊዜ አንስቶ ኦልሞስት ለሁለት አመት ከሰባት ወር እስከ ስምንት ወር በፊት ከቤት ወጥቻ አላቅ። ፖስት ፓርተም ዲፕሬሽን ውስጥ ነበርኩኝ። ከ37 ኪሎ በላይ ነው የጨመርኩት። ሬሴ እንዳለ ወልቆ ነበር፣ በራሱ ማለት ነው። ረክፎ ካልጋል ወርብ ደም ምናምን ይሄ የሚወጣው በዛ ነው። በዛ መሃል ነው ፊቴ ላይ ያለ ምናምን። ከሰው ጋር አላገናኝም፣ ሰው ማውራት አልፈልግም፣ ስልክ ይዝግ ነው። በጣም ከባድ እንትን ውስጥ ነበር ኮይ፣ ዲፕረሽን ውስጥ ነበር ኮይ ፖስትፓርታም ዲፕረሽን ማለት ነው፣ ኮቪድ ጋር የሚመጣው እና በቃ በየጊዜው የምታገለው እራሴን ላለማጥፋት ነው። ለሊት 9 ሰዓት ምናምን ሻወር ነው የምገባው

ሁለት አመት ያለፈ፣ ሁለት አመት ከዛ በኋላ እንዴት ነው ወደ ሌላ ስራ ልትገቢ ይቻልሽ? ከዛ አውቀዋለሁ። አሁን ስለ ፖስት ፓርታም ዲፕሬሽን አውቀዋለሁ። አዌርነሱ አለኝ። ያለሁበት መንገድ ልክ እንዳልሆነ አውቀዋለሁ። እያየሁት ነው፣ እየተበላሸ ያለሁት እያየሁ ነው። ወጣት ነኝ እያየሁ ነው፣ ስኪሉ እየጨመረ ያለው ምናምን። አይ ሃቭ ቱ ቼንጅ መቀየር አለብኝ፣ ግን ማድረግ አልችልም። ለማድረግ በጣም ነው የምትቸገረውና ራንደምሊ የሆነ ቀን እስቲ ቆይ ቲክቶክ ፖስት አድርጌ አላውቅም፣ በየቀኑ እስቲ እንትን ካደረገኝ ዲሲፕሊን ዶኝ ከዴዲኬሽን አይደለም ዲሲፕሊን ዶኝ ፖስት ካደረኩኝ ብዬ አንድ ቀን ሪከርድ አድርጌ ፖስት አደረኩኝ፣ ቲክቶክ ላይ ማለት ነው። ከዛ በኋላ ነው የተቀየረው፣ ብዙ ነገር ያደ ሶሻል ሚዲያውም የመጣውት በዛው ነው። በዛ መንገድ ሶሻል ሚዲያ ማኔጅመንት ላይ ሰርተሻል። ሶሻል ሚዲያ ማናጅመንቱ ላይ ጥሩ ልምድ አለች። ቲክቶክ ላይ ሄላን ሰዎች ካዩዋት ሰርፕራይዝ እና ዲሊቨሪ የሚል ያያል። ወደዛ ስራ እንዴት ገባች? የሁሉ ቻሌንጅ ውስጥ ያለፈ ሰው ደግሞ የተለያዩ ስራዎች መስራቱም አስገራሚ ይመስለኛል። ሄላን ሲያዩት ሰርፕራይዙ አይደለም ጭንቅላታቸው ውስጥ የሚመጣው ቱ ቢ ኦኔስት። እሱ ቅርብ ነው የጀመረው እንዳልኩ ነው፣ ሶሻል ሚዲያውን። የመጀመሪያው ፖስት ያደረኩ ስለ ፖስት ፓርቲም ዲፕረሽን ነው ስላለውበት ነው ያወራዎት ማለት ነው ኦተንቲክ የሆነ ሪል የሆነ ደግሞ ወባ ሞኝ ነበር፣ ላበላብ ነበርኩኝ ቪዲዮውን ስቀርጽ ምናምን። ለማውራት የከበደኝ ነው ያወራሁት፣ ታግዬ ምናምን ሶስት ደቂቃ ነው ያወራሁት ማለት ነው። ስላለሁበት ነገር ለሁለት አመት፣ ሁለት አመት፣ ኮልደር ሁለት አመት እንደሆነ ዲፕሬሽን ውስጥ እንዳለሁኝ በጣም ከባድ ጊዜ እያሳለፍኩ እንደሆነ፣ በቃ አትሊስት በየቀኑ ፖስት እያደረኩኝ፣ እስኪ ምናልባት ይሄ እንትን ካለኝ በየቀኑ ፖስት ማድረግ አለብኝ የሚለውን በቃ በጣም በጣም በሲሪየስ ወስጄ፣ ዴይሊ ላይፍ ላይ ሩቲኔን ካስተካከልኩኝ ብዬ ነው ስጀምር የጀመርኩት ማለት ነው። ና ወደ ሁለት ሚሊዮን የሚጠጋ ቪው ኖሮ ያ ማለት ነው ብዙ ሰው ጋር ደረሰ። ኤቭሪዋን አብዛኛውን ሴት ዘጠና ፐርሰንት ሴቶች በዚህ መንገድ ነው የሚያልፉት። ስቲልም አሉ ምናምንና በጣም ሪሌት ስለሚያደርግ በጣም ከብዙ ሰዎች ጋር አገናኘኝ። ብዙ ነገሮችን ማምጣት ጀመረ። ብዙ ኦፖርቹኒቲዎችን ማምጣት ጀመረ። ከብዙ ሰዎች ጋር መተዋወቅ ጀመርኩኝ። ከዛ በቃ ሰው ጋር የሚመጣው ሶሻል ሚዲያ ሄላ ሲባል የሚያስበው ፖስትፓርተም ዲፕሬሽንን እያሸነፈች ያለች ሴት የሚለው ነው የሚታሰበው። በተለያዩ አጋጣሚዎች እንዲህ አይነት ክስተቶች ይከሰታሉ ና ብዙ ጊዜ ወጣቶች ላይ የምናስተውለው አይነት ሶሻል ሚዲያ ላይ ፖስት እስከ ማድረግ ድረስ ደርሰው ራሳቸውን የሚያጠፈዋሉ። ና ምን አይነት ነገር ነው ከዚህ ዲፕሬሽን ሊያድናቸው የሚችል? አንድ ፖስት ካደረኩ በኋላ የገባኝ ነገር ማለት ነው ፖስት ከማድረግ በፊት ሶሉሽን ብዬ የማስቀምጣቸው ነገሮች ነበሩ። ምናልባት ጂም ብጀምር የሆነ ነገር ባደግ ኤክስኪዞች አሉ አደለ ለራሴ የምሰጠው ምናምን ነበሩ፣ ይሄ ቢሆን ኮ ወጣለሁ ከዚህ ስሜት ምናም ብዬ ያስቀመጥኳቸው ነገሮች ነበሩ ና ልክ ፖስት ሳረግ ያልኩት ሶሉሽን በሙሉ መጣ፣ ኦፖርቹኒቲው መጣ። ሀገር ውስጥ ያለው ጂም በሙሉ ጻፈልኝ፣ እኛ ጋር ስሪ እኛ እንደዚህ እናደርግልሽ ትራንስፖርቴሽን ሁላ ከቨር አድርገን በየቀኑ የምትመላለሽበትን እኛ ጋር ሁላ ማለት ነው። የህክምና ማዕከሎች ማስታወቂያ ስራዎች በቃ ሁሉም ምን አለፋ ኦፖርቹኒቲዎች መጡ፣ ነገሮች ተቀየሩ ማለት ነው። እኔ አልተቀየርኩም ነበር። ከዛ ስሜት አልወጣውም ነበረ። ለካ ሪላይዝ ታደርገው ተነስቶ ጂም ለመሄድ እኔ መፈለግ አለብኝ። ተነስቼ ከ ካልጋ መውረድ አለብኝ። ገብቷል። ከጤና ባለሙያ ጋር ቁጭ ብሎ ለማውራት እኔ ካልጋ ወርጄ እዛ መሄድ አለብኝ። ተጎትቼ ሰው ጎትቶኝ ይዞኝ ቢሄድ ቁጭ ብዬ ከዛ ሰው ጋር ለማውራት እኔ ፍቃደኛ መሆን አለብኝ። ኢነርጂ ኢነርጂ ይጠይቃል፣ እሱ ሊኖረኝ ይገባል። እና ኦኬ፣ ስለዚህ የሚጀምረው ራሴ ላይ መስራት ነው። መጀመሪያ የምፈልገውን ነገር ማወቅ ነው። በጣም ብዙ የሚያስጠሉ ነገሮች አሉ፣ በጣም የሚከብዱ ነገሮች አሉ። ቱቢዮነስ ሁሉም ሀምሳ ሀምሳ አደለ ኢላይፍ ያለው ነገር የሆነ ነገር ስታደርግ ሪስክ አለ። ኢቨን ቢዝነስ ላይ ስትገባ ምናምን ላይፍ ላይ ሁሉም ደግሞ ውጪ ላይ እንደሚታየው አይደለም። የመጀመሪያው ነገር መፈለግህ ነው፣ ለምን በቃ ከዚህ ስሜት መውጣት መፈለግህ፣ ከዛ ኤቭሪ ዊን ሰለብሬት ማድረግ ለምሳሌ፣ አልጋ ተነጥፎ አያቅም ነበር። አልጋ ማንጠፍ ስጀምር በቃ ተለውጠሻል አልኩ፣ አንቺ አንቺ በቃ ጀግና ነሽ አንቺን የሚደርስ የለም ማለት ጀመርኩ ማለት ነው። አራት ሰዓት ስድስት ሰዓት ሰባት ሰዓት የምነሳው ከእንቅልፌ ማለት ነው ሶስት ሰዓት ላይ ስነሳ እስበዛው ለኔ በጣም ትልቅ ነው። ትልቅ አቺቭመንት ነው። ትንሿ ሰክሰስ ማተር ታደርጋለች። ካልጋ ነው የሚጀምረው። ቤት ውስጥ ሰርቶ መብላት አሙቆ መብላት ምናምን አይመስልም። አሁን እንደዚህ ታደርገው ምናምን፣ ከዛ ግን ኢነርጂህን ይቀይረዋል፣ ሙድህን ይቀይረዋል። ከዛው ሶሻላይዝ ማድረግ አውት፣ ከኮንፈርት ዞን ውጪ የሆነውን ነገር በሙሉ ማድረግ ለኔ ሰራልኝ ነው ማለት ከሰው ጋር እንደዚህ ሰብሰብ ብሎ። አሁን ያዘጋጀው ኢቨንት እንግዲህ ስንት ሰው እኔ ከሰው ጋር ለሁለት ዓመት በር ዘግቼ ይኖርኩኝ ነን። ከሰው ጋር የማወራ መድረክ ላይ ምናምን አይደለም እንዲህ። አሁን ሪሰርች ምናምን ራሱ የሆነ በመሀልም እየተማርኩኝ ስለነበረ ማለት ነው፣ ዲፌንስ ምናምን ለማቅረብ ማን የጻፈው እስኪባል ድረስ ማለት ነው። በቃ አንብቡት እና ኔ የማወራውን ተውት፣ እሱን ፓርት በቃ የምትቆርጡትን ቁረጥ ድረስ። በጣም ሶሻል ኤንግዛይቲ ያስጨንቀኛል፣ ይከብደኛል ምናምን ነው ቤት ላለመዋል መወሰንኩኝ። በጠዋት ተነስቼ ስንከራተትም ለዋል። ብቻ ማክያቶ እየጠጣውም ለዋል ቤት ላለመዋል ከሰው ጋር ኔትወርክ ማለት ኮኔክሽን መፍጠር። ኔትወርክ ሲኖር ነው ኦፖርቹኒቲ የሚመጣው። ከሰው ጋር ስታወራ ነው ነገሮችን ማየት የምትጀምረው። ያኔ ስራ ያመጣልኝ እንደዛ ነው አልኩ። የሰርፕራይዙ ኢቨንቱ ስሰራ ሙሉ ሀሳብ ሐሳብህን ለሶሻል አታደርግም አይደል? ትረስት ያስፈልጋል ግን ከሆነ ሰው ጋር ስትያወራ የሆነ ሰው ያስተዋውቅሃል። ኦኬ ይሄ ሰውዬ በዚህ መንገድ ሊጠቅመኝ ይችላል፣ በዚህ መንገድ ከዚህ ሰውዬ ጋር ልሰራ እችላለሁ ብለህ ና ወደ ኔትወርክ ትቀይረዋለህ። ያንን ሰው የሆነ ነገር ታመጣለህ፣ የሆነ ነገር ታገኝበታለህ። እና ከቤት መውጣት፣ ኔትወርክ፣ ሶሻላይዝ ማድረግ የራሴ ኤፈርት ዘጠና ፐርሰንት ማለት ነው። የራሴ ስራ በቃ በጣም የራሴ ስራ ነው። የሆነ ብኝ እና ሙሉ በሙሉ አሁን ጥሩ ላይ ነኝ ባለነህ ሰባ ፐርሰንት በጣም ገና ነው። በጣም የሚገርም አይነት የህይወት ምልከታም ነው ምክንያቱም ሰዎች ብዙ ጊዜ በሰዎች እገዛ ካልሆነ ከዛ ተነስቶ ለመሄድም የሚቸገሩበት ነው። ግን ከምንም በላይ ይሄ ከሰው ተገልሎ ተርቆ መኝታ ላይ የሚያሳልፍ ሰው ኢቨንት አሰባሳቢ ይባል ያስገርማል። ኢቨንት ኦርጋናይዜሽንን እንዴት አሰብሽው? ከበፊት ጀምሮ ፈልገዋለሁ እሱን ሳቲስፋክሽን አለው በነገራችን የሆነ ነገር ወስደው፣ ለምሳሌ ሰርግ ሰው አምኖ ሲሰጥ ገብቶሃል አይደል? ሰው አምኖ ሰጥቶ በቃ የሆነ የሰውን ጉለት የሆነ ጉለት ፈልገ ያንን ነገር ስትደፍን ያለው ትልቅ ስሜት አለና ኤቨንት ማዘጋጀትም ከበፊት ጀምሬ ነው የምፈልገው፣ ጋዜጠኛ መሆን እንዳልኩ ማለት ነው። ጋዜጠኛ መሆን አሁን ጉንፋን ስለያዘ ምድሮ ድምጼ ስለተዘጋ ነው እንጂ በጣም የሚያምር ድምጽ ነው ያለው። ዘፈኝ እንዳትለኝ በኋላ። ለዘፈን አይሆንም ለማውራት የሚሆን ድምጽ አለ። ድምጽሽ አንቺ ጋዜጠኛ ብትሆኝ ምናምን እየተባልኩ ስለሆነ ያደግኩት በቃ ሁለቱን እና ኢቨንቶችን ባዘጋጅ ፕሮግራሞችን ባዘጋጅ ምናምን፣ ኢቨን ቲቪ ላይ የሆነ ፕሮግራም እንደዚህ ባር። ከዛ ሀሳቦች ደግሞ ይመጡልኛል፣ የሆነ ነገር ብሰራ፣ የሆነ እንደዚህ ቢሆን ምናምን የሚለውን ማለት ነው። እና ይሄ ኢቨንት፣ የአሁኑን ኢቨንት እንዴት አሰብሽው ካልከኝ፣ ራንደምሊ ለምን አሁን ጊፋታ ምናምን ነበረ፣ በዓሎች ነበሩ፣ ዘመን መለወጫዎች እና ለምን ወቻ ነው ሄደና እና ክብር ምናምን ነገር ስል ኤቭሪዋን በቃ እንደ እንትን ያየ ማለት ነው፣ እንዴ ክርስቲያን ነኝ ምናምን በቃ ይሆናል አይደለ ሚስ አንደርስታንዲንግ አለ። ስለዚህ ይሄን ነገር ልከራከር አሰብኩኝና፣ ወይ እንደዛ ከማድረግ እዛም በግድ ከመወስዳችሁ ነው ምን አይነት ነገር እዚህ አላመጣም መጣም ለምን እንደ ሰለብሬሽን አይሆንም የሚለውን አሰብኩ። ማታ ገብቼ ነው ፕሮፖዛል የጻፍኩት እሱን ማለት ነው። ኢሬቻ ጥቁር ውሃ ሻሸመኔ እዚሁ ነው። ሲዳማ ነው ያለሁት፣ ሀዋሳ ነው የምኖረው፣ ሀዋሳ ነዋሪ ነኝ። ከዚህ ዋይናት ሁለቱንም የሚያስማማ ነገር አንድ ላይ ለምን አናከብረውም ወደሚለው ተገባ ማለት ነው። ኢቨንት በዛ ነው ጀመረው። ከምንም በላይ ኢቨንቶች አሁን ምናልባት ሲዘጋጁ የተለያዩ ነገሮችን መሰረት አድርገው ሊዘጋጁ ይችላሉ ነው ከባህል ጋር የሚዘጋጁ ግን ብዙ ጊዜ የተለመደው የሆነ አካባቢ ላይ ነው ወጣት ተደርጎ የሚከበሩ እንደ ጋምቤላ፣ ቤንሻንጉል ጉሙዝ ላይ ሬቻ በዓል ይከበራል። በፌስቲቫል መልክ ግን ሌላ ክልል ላይ ሲከበር ያየ ያየውት ይሄን ነው እና እንዴት ነው ደግሞ አሁን ለምሳሌ ሰዎች እዚህ ከተማ ላይ ብታዘጋጀ ሲዳማ ክልል ላይ ለማስተሳሰር የሚል ሀሳብ ሊመጣች ሁለት ከተሞች ላይ ነው ያዘጋጀሽው ምንና ምን አይነት ሂደት ወይም መልክ ነበረው? የመጀመሪያው ኦልሬዲ አሁን ሶስተኛ አመት ነው የጥቁር ውሃው ማለት ነው። ሻሸመኔም ሻሸመኔ ዙሪያም ዙሪያ ላይ ያሉ አቅራቢያ ላይ ያሉ በሙሉ ማክበር ጀምረዋል። ወደ ሀዋ አስመጣው ወደ ሀዋ አስመጣው ማለት ነው ማክበር ጀምረዋል እና ግን ዛት ማች ብዙ ሰው አያውቀውም ነበር ይሄን ነገር ስለዚህ አንድ ሶሻል ሚዲያ ላይ እንዳለ ሰው ኢንፍሉዌንሰሮችን ማግኘት እንደሚችል ሰው ለሻሸመኔ ቅርብ እንደሆነ ሀሳቡ ደግሞ አሁን ካሰብኩት ጋር የኦሮሚያንና የሲዳማ ምግብ ማስተዋወቅ በሚለው ኦኬ፣ ይሄ ነገር ከሆነ እዚህ መከበር እንደሚችል ተከብሮ ብዙ ጊዜ በአስራ አምስተኛው ቀኑ ወይ በሳምንቱ ነው የሚከበረው። ያ ሆኖ ነው በፕሮግራሞች በስብሰባም ነው ወደ ኋላ የተገፈው ማለት ነው። ነው ለምን አይተዋወቅ? ገብተዋል አይደል? ሀዋሳ ለምሳሌ ሰው ጭንቅላት ውስጥ ይመጣል። ሀዋሳ ዊኬንድ ላይ ለአዲስ አባ ቅርብ ናት፣ ፍልዝናና መጥቻለሁ ነው ማለት ኦኬ። ለምን ይሮቻን የሚለው ሀሳብ ይመጣል፣ ቀለል ብሎ ማለት ነው። ስለዚህ ሶሻል ሚዲያ ደግሞ ኢምፓክት አለ። የመጀመሪያው የሚሆነው ምንድነው፣ ሶሻል ሚዲያ ተጽእኖ ፈጣሪዎች እዛ ተገኝተው በዓሉን እንዲያከብሩ ማድረግ ነው። እሱን ደግሞ ከሻሸመኔ ከተማ አስተዳደር ጋር የሰራው ኢቨን የሀዋሳ ከተማ አስተዳደር ራሱ አግዞኛል፣ በዚህ ላይ ማለት ነው። በደንብ ከዛ ከሰአት ደግሞ እሱን ካደረግን በኋላ ከሰአት ደግሞ የሁለቱንም በደንብ ጎልተው የሚታዩበት የሁለቱም ካልቸሮች በቦታው ብትገኝ በጣም ደስ ይለኝ ነበር። ሁለቱም የሲዳማ አባቶች ወጥተው መርቀው፣ የኦሮሚያ አባቶች መጥተው መርቀው የጀመረው ፕሮግራሙ አብረው ነበሩ። አብረውን ይበሉት የእያንዳንዱን ባህል ምግብ፣ የሲዳማውን የኦሮሚያ አባቶች አክብረው ክብ ሰርተው መበላት ባለበት መንገድ፣ የኦሮሚያንም እንደዛው የነበራቸው ህብረት በጣም የሚያስቀና ነበር። በጣም ደስ የሚል ነበር እና በቃ የሚገርም ጊዜ ያሳለፍ ነው። በተለይ ይሄ የሰርግ ኢቨንቶችን ነበር የምታዘጋጀው። ያም የራሱ መልክ ይኖረዋል፣ ግን ይሄኛው ደግሞ ህብረተሰብን ከማስተሳሰር አንጻር ትልቅ ሚና ያለው ነው። ምን አይነት ስሜት ነበረው? እዛ የተገኙ እንግዶች ተሳታፊዎች እነማን ነበሩ? ብዙ ሰው መጥተዋል። የከተማ ነዋሪዎች መጥተዋል። ከአዲስ አበባ የመጡ ቲክቶከሮች አሉ። ብዙ ሶሻል ሚዲያ ኢንፍሉዌንሰሮች አሉ የሻሸመኔ ከተማ አስተዳደሮችም ነበሩ የዋሳ ከተማ አስተዳደሮችም ነበሩ አባገዳዎች ነበሩ ሀደ ስንቄዎች ነበሩ የሲዳማ ከተማ አባቶች ነበሩ ይህ ሁሉ ሰው እንግዲህ ተገኝቷል ኢቨንቱ ተዘጋጀ እዛ ላይ የፋሽን ሾው ነበረ እንዴት ነበር ምናልባት አልባሳት ላይ ያለው የፋሽን ኢንዱስትሪ ከማሳደግ ህብረተሰቡን ከማስታሰር አንጻርስ ምን አይነት መልክ ታይቶበታል በፋሽን ሾ ጎበዝ ናት ልምድም አላት። ፋያ ዲዛይን ትባላለች። ለምለም ጸጋይ ትባላለች። ያ ባሳ ስም ካልተሳሳት ላይ ለምለም ጸጋይ አዎ፣ ትባላለች። ጎበዝ ናት። ሀዋሳ ላይም አሉ ማሉ ከሚባሉት ውስጥ ናት። እና በጣም ቆንጆ፣ ደስ የሚል የሚያምር ስራ ነው የሰራችሁ። የሁለቱንም የሚያማከለ ማለት ነው። ሀሳባችንም እንደዛ ስለሆነ የሁለቱንም አንድነት የምናከብርበት ስለሆነ የኦሮሚያ የባህል ልብስ፣ የሲዳማ የባህል ልብስ፣ እንዲሁም የሁለቱንም ደግሞ አንድ ላይ የተሰራ ማለት ነው። እንደዛ ነው ያቀረበው። ለምለም ጸጋዬ እኛ የጊፍቲ ሾው እንግዳም ነበረች። በጣም ደስ የሚል ስራዎችም ጥንካሬዋም የሚያረካ ነው። ከምንም በላይ ደግሞ ስለ ትስስር አነሳን። እስቲ ደግሞ ለወጣቶች ደግሞ ምክረ ሀሳብ እናቀርብ። ምክንያቱም የተለያዩ አይነት ቀደም ብዬ ያነሳውት አይነት ችግሮች ብቻ ሳይሆን ሶሻል ሚዲያውን ብንመለከት ለመልካም ለመጥፎ የሚጠቀሙም እንደየ እንትኑ ተከታያቸው ብዙ ሊሆን ይችላል። ግን ሶሻል ሚዲያን ለመልካም በምን መልኩ መጠቀም ይቻላል? ህብረተሰብን ከማስተሳሰር አንጻር ሶሻል ሚዲያ ለመልካም ለምሳሌ አሁን በአሁኑ ኢቨንት ላይ ማለት ነው የተገኙት በሙሉ መልካም ለመጠቀም የሚለውን አስበው ነው። አንድነትን ለመስበት ነው። ሀደ ስንቄዎች ሲጨፍሩ ነበር፣ ወላይተኛ የሚገርመው ወላይተኛ ሲጨፍሩ ነበር። እነሱም የሲዳማ አባቶችም በኦሮምኛ ሲጨፍሩ ነበር፣ እና ደስ ይላል። አሁን ይሄ ጄኔሬሽን ወጣቱ ከምትለው በላይ አባቶች ትልልቆቹ ራሱ አሁን እኛ ሶሻል ሚዲያው የሚጠቀሙ አይደለ ነገሮችን እያጋጋለ ነው፣ ናም ተብሎ የሚታሰበው ሚስሊድ እያደረገ ነው። ግን እነዚህ ነገሮች ሲተላለፉ ደግሞ ምን ያክል ጥሩ የሆነ ኢሜጅ እንደሚፈጥር አስብ። ሪል ስለሆነ እውነት ያለው ኦተንቲክ የሆነ ነገር ስለሆነ ማለት ነውና እንደዚህ አይነት መንገድ ብንጠቀመው አንድነታችንን ያወጣል፣ በደንቡ አድርጎ አንድነታችንን ያሳይልናል። ሄሎን የወደፊት እቅድ ምንድን ነው? ምክንያቱም ኢቨንት ማዘጋጀት ላይ አሁን ከሰርግ ወደ ሁለትን ህዝብ የማስተሳሰር የሀገርን መልክ መገንባት ላይ የመጣ ኢቨንት። የዚህ ኢቨንት የጣፋንታው ምንድነው? የሄሎን የወደፊት ሀሳብስ ምንድነው? የሄሎን የወደፊት ሀሳብ ሄላ ኢቨንት ትልቅ ብራንድ እንዲሆን፣ በጣም ትልቅ ኢቨንት ኦርጋናይዜሽን እንዲሆን፣ በክልል ብቻ ሳይሆን በሀገር አቀፍ ደረጃ ያሉ ፕሮግራሞችን፣ ኢቨንቶችን ማዘጋጀት የሚችል እንዲ ሆነ እንደ መጀመሪያ ስራ ካሰብኩት በላይ በጣም በትልቁ ነው ጀመረው። ዊች ኢዝ ናይስ እና እኔ መስራት እንደምችል ያመንኩበት ያየሁበት ሰውንም ያሳየሁበት ስለሆነ እንደውም ለራሴ ከሰጠሁት ክሬዲት በላይ አሁን ጨምሬያለሁ። ስለዚህ ሀገራዊ የሆኑ ኢቨንቶችን ነው ከዚህ በኋላ ማዘጋጀት ያለብኝ። በሀገር ደረጃ የሆኑ ኢቨንቶችን ማዘጋጀት እንዳለብኝ እየተሰማ በተለያዩ ምክንያቶች ሰዎች ከትምህርት አንጻር ካነሳን የተለያዩ ትምህርቶች ሲማሩ የውስጥ ፍላጎታቸው ወደ ጎን የሚተው አለው ያንንም ያስቀጥሉ አለውና፣ በመጨረሻ ምናልባት ለወጣቶች ሀሳባቸውን ፍላጎታቸውን እንዲከተሉ ምን ተመክራለሽ? ላይፍ ላይ ፕላን ኤ ያለ ፕላን ቢ ያለ ፕላን ሲ ያለ እያለ ይቀጥላል። አይገናኝም። አንደኛ ፓሽኔት የሆንክበትን የምትወደውን ነገር መስራት ጥሩ ነገር ነው፣ የሚደገፍም ነው፣ መሆን ያለበትም ነው። ሁለተኛ ደግሞ መማር ጥሩ ነው። መማር ጥሩ ነው የሆነ ኢንሳይት ይሰጣል። መማር ብቻ ሳይሆን የምትውልበትን ቦታ ማስፋት ማረግ ከቻልክ ኖርማል ይሄ፣ በዲግሪ ምናም ደረጃ ብቻ ሳይሆን ኮርሶችንም መውሰድ ጋዘሪንጎችን፣ ሚቲንጎችን ምናምን መካፈል፣ ኤቨንቶችን መካፈል የሆነ ነገር ያሳያል። የሆነ ኢንሳይት ያሳያል። ከሆነ ሰው ጋር ያስተዋውቃል። ይሁን አሁን ከሆነ ሰው ጋር ካንተ ጋር ቁጭ ብዬ ወጥቷል፣ ስለ ኢኮኖሚክስ ስለሆነ ነገር ብታወራ ኦኬ፣ አይ እኔ በሲቪል ኢንጂነሪንግ ስለሆነ የጨረስኩት ብዬ ፖስ ከመ አደርክ ዲስከስ ለማድረግ ራሱ ድፍረቱን ይሰጣል ዩ ዶንት ኖ ላይፍ ብዙ ዳይሬክሽኖች አሉና ላይፍ ፕላን ያለው ፕላን ቢ ያለው ፕላን ሲ ያለው አንደኛ ኢንተረስት ያለበትን ፓሽኔት የሆንክበትን ነገር መከተል ዋናው ነገር ግን ያንን ስታደርግ ደግሞ ጎን ለጎን ጊዜ ካለ ወይናት ለምን አትማር ለምን የሆነ ነገር አታደርግም ዩ ዶንት ኖ መቼ ሊጠቅም እንደሚችል ባይጠቅምህም አይጎዳህም ለምን ግን ሶስት ትምህርት ባንዴ መማር ወሰን አይችልም በአሁን ላይ ሳይሆን በሰዓቱ ጊዜን በአግባቡ ካልተጠቀምኩ እምጸጸት ይመስለኛል። አሁን ላይም እንደዛው ከዲፕሬሽኑ ጋር በተያያዘ ነውና እድሉ ካለ ኦፖርቹኒቲ ካለ ኦፖርቹኒቲ አንዴ ነው የሚመጣው። ሪግሬስ ነው የምታደርገው። ታይም ዋለ ሩቅ አይደለም። ትምህርት ቤቱ ለምን አልማረ እንትን የሚለው ነገር የለም የሚቀንሰው ነገር የለም። ዊኬንዱ በዛን ይጀምራ። ሰመሩ ደግሞ ተሰብስበን ከምን ከምን ከምን አሾፍ ተሰብስበን ወይ ቡና እየጠጣን ወይ የሆነ ነገር ከምን አደርግ ከጓደኞቼ ጋር ለምን ክላስ አንማር እየተማርን አንድ ላይ ለምን እንጃ እናረገው በሚለው ነው። ከትምህርት መዝናናት በስ በቃ ወይናት እንደ ስራ ሳይሆን ያለውን ኦፖርቹኒቲ ከጥሩ ነገር ጋር አሁን የሆነ ካፌ ቁጭ ብለን በየቀኑ እየተገናኘን ከምናሳልፍ አብረን ክላስ እየሄደን እየተማርን ብናሳልፍ ክረምቱን። ዞሮ ዞሮ መገናኘት ነው አላማችን እንደዛ በሚለው ነው። በጣም ደስ ይላል። መፅሔት ሾዋችን እንዴት አገኘሽ እንደ ኢንተርቪው ፊል አላደረኩም ፈታ ብዬ ነው ያወራሁት እንደውም ሰምቼ ሆነ በኋላ ወ ምን ነው ነገር ሆይ ነው ዶም ጨንቆኝ ነበር ምናምን ግን አንተም በጣም ጎበዝ ነህ አመሰግናለሁ እና ጥሩ ነው ደስ ብሎኛል ተዝናንታችኋል በጣም ደስ የሚል ፍሎ ነው ከጓደኛ ጋር እንደማውራት ነውና ደስ ይላል በጣም የኛም ሾው አላማ እሱ ነው ፍቃደኛ ሆነሽ ሰፊ ጊዜ ሰጠሽ ከኛ ጋር ቆይታ ስለ በመጽሄት ሾው ተመልካችሁ ከልብ ከልባ አመሰግናለሁ። ይሄም አክብራችሁ የዚህ ድረስ መጣችሁ እንግዳችሁ በጣም ተመልካቾቻችን የተከታተላችሁ የቆያችሁት መጽሄት ሾው ነው። ቆይታ ያረግነው ከሄሎን ሳሙኤል ጋር ነው። በኢቨንት አዘጋጅነት ሄላ ኢቨንት ኦርጋናይዜሽን በሚል ነው የሰራች የምትገኘው። በተለይ በቅርቡ በሃዋሳ ከተማ ላይ የሬቻን በዓል ምክንያት በማድረግ ሲምፖዚየም አዘጋጅታ የሁለቱን ህዝብ ከማሳሰር አንጻር ልዩ ድምቀት የነበረውን ኢቨንት አዘጋጅታለች። በዓሉን በልዩ ሁኔታ አክብረዋል። እናንተም ምርጫችሁ አድርጋችሁ ስለምትመለከቱን ከልብ እናመሰግናለን። ዞትር ማክሰኞ በዚህ ሰዓት በኦቤን የሳይበር አማራጮች በሙሉ ወደ እናንተ ይደርሳል። ስለተመለከታችሁን ከልብ እናመሰግናለን። ሳምንት ሰው ይበለን ጭር